በዛሬዋ ቀን ልክ ነበር ሰኔ ወር ውስጥ ሀጫሉ ሁንዴሳ 22 ዓመት ውስጥ ታላቁና ጀግናው የምንጊዜም የኦሮሞ ምርጥ ልጅ ላይመለስ ከዚች ዓለም የሄደው። ሰላም ጠናስጥልን ውድ ቻናል ተከታታዮች፣ ሚኪ ነኝ ከሚኪታ ቦረንፎ። በዚሁ ቻናል የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ የሆኑ። በዚሁ ቻናል የምለቀቁት ወቅታዊና ተአማኒ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ፣ ያንስ ያድርጉ። ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። አርት፣ በርካቶች ስለ አርት ብዙም አይረዱም። ወደ አርትም ስገቡም ብዙም እውቀት ሳይኖራቸው ወደ አርት ይገባሉ። የአርት አላማ የአርት ነገር ምን እንደሆነም አይገባቸውም። አርት ታዲያ ምን ያህል ሀያል እንደሆነ በአለማዊ ነገር በጣም ከባድ እንደሆነም ይነገራል። በተለይ ደግሞም በርካቶቹ ሙዚቀኞች ሲሆኑ ተደማጭነትና ተሰሚነት አላቸው። ሙዚቃ ውስጥ ነው ወኔ ቀስቃሽ የሆኑት ስራዎች የሚሰሩት። ከዚህ በፊት በባህላዊ በቀረርቶ ይሁን በተለያዩ ሽለላዎች ኢትዮጵያ ላይ የተለመደ ነው። ለጦርነት በርካቶቹ የምነሳሱት በሽለላ ወይም በአርት በተለያዩ በባህላዊ ነገሮች ነው። በርካቶቹ ወኔ ቀስቃሽ የሆኑ ዘፈኖች አላቸው። እያንዳንዱ የኢትዮጵያ ብሔር ብሔረሰብ ወኔ ቀስቃሽ ዘፈን አላቸው። ግን በዋናነት በጣም በሚገርም ሁኔታ ኦሮሞም የራሱ ወኔ ቀስቀሳ ዘፈን እንዳለውም ነው። ኦሮሞ ታላቅ ሕዝብና ለረጅም አመታት ኢትዮጵያ ውስጥ ካሉት ብሔረሰቦች መካከል አንዱ ኦሮሞ ነው። ኦሮሞ ከሌሎች ጋር የሚኖርና አቃፊ ሕዝብ ነው። ፍቅርም ጭምርም ነው። የኢትዮጵያ ሕዝብ ሕዝብ ለሕዝብ በጣም ፍቅርና አንድ እንደሆነ ጭምርም ነው። በተለይ የኦሮሞ ህዝብ ደግሞ በርካቶች እንደሚሉት ከሆነ አቃፊና በጣም ሁሉንም በደግነትና በየዋህነት አብሮ የሚኖር እንደሆነም ነው። የኢትዮጵያ ህዝብ እርስ በርስ ፍቅር ነው። አንዱ ትግራይ ክልል ሲሄድ ወይም ወደ አማራ ክልል፣ ወደ ሌላ ቦታ ሲሄድ ህዝብ ለህዝብማ ችግር የለበትም። በፖለቲካ ደረጃ ግን የሚመጡት ነገሮች ናቸው። ህዝብን ከህዝብ ለመለያየት የሚደረጉት ነገሮች በጣም ያሳዝናሉ። ታዲያስ በኦሮሞ ህዝብ ዘንድ ከፍተኛ ተወዳጅነትንና አድናቆትን አልፎም ደግሞም በኢትዮጵያ ህዝብ ዘንድ ታሪካዊ ሰው በማለትም በርካቶችም ታሪክ የሰራውን ጀግናና ጀብደኛ ሀጫሉ ሁንዴሳን ያነሱታል። ሀጫሉ ሁንዴሳ ከልጅነቱ ጀምሮ ፍላጎቱ ለረጅም አመታት አንገቱን ደፍቶ የቆየ ምስኪን የኦሮሞ ህዝብ በኦሮሞ ህዝብ ስላይ በርካታ ፖለቲከኞች ሲነግዱ የኦሮሞ ህዝብን ሲያሰቃዩና ሲያንገላቱ እኔማ ይህን ነገር ታግዬ አይኔ የኦሮሞ ህዝብ አንገቱን ቀና አድርጎ እንዲሄድ እታገላለሁ እስከ መጨረሻውም አድርጓለሁ፣ በማለቱ በጣም በሚገርም ሁኔታ በእችላለሁ መንፈስ ነበር የጀመረው። ታዲያስ የመጀመሪያ ስራዎቹን ከመስራቱ በፊትም ብዙ ፈተናዎችና እንግልት እንደገጠመው ጭምርም ነው። በተለይ በኦሮሞ ወጣቶች ላይ ሲደርስ የነበረውን ግፍን በማስመልከት ኦሮሞም ብቻ ሳይሆን ብዙዎችን በመታገልም በጣም በሚገርም ሁኔታ የኦሮሞ ወጣት ብቻ ሳይሆን አብዛኞቹ ኢትዮጵያኖች አንገታቸው ቀና አድርጎ እንዲሄዱ ብዙ ትግሎችን ያደረገ ጀብደኛ እንደሆነ ጭምርም ነው ሀጫሉ ሁንዴሳ ድምፅ የሆነው ለኦሮሞ ሕዝብ ብቻ አይደለም፣ በቅርበት የሚያውቁት ያውቁታል። አማራ፣ ትግሬ፣ ጉራጌ አይልም ሁሉንም ያቅፋል። አንድ ሀገራዊና ወንድማማችነት ፍቅር እንዳለው ጭምርም ነው ሀጫሉ። ልክ የኦሮሞ ህዝብን እንደሚወክለው አቃፊ እንደሆነ ጭምርም ነው በርካቶቹ የሚገልጹት። በዛው ልክ ደግሞ ሀጫሉ ጀብደኛ እንደሆነ ጭምርም ነው። አያስመስልም፣ ወቅት እየጠበቀ ዘፈን አይለቅም በማለትም በርካቶች ይገልጹታል። ሀጫሉ የሚገልጸው ዘፈኑ ራሱ ከወቅቱ ጋር የሚሄዱ ሳይሆን ስለ ኦሮሞ ከሆነ ኦሮሞን ለመግለጽ የምዘፍንበት አካሄድ እጅግ አስገራሚ እንደሆነ ጭምርም ነው ጊዜ እየጠበቀ ሳይሆን ትክክለኛ ከልብ የመነጨ ፍቅር ለማሳየትም እንደሆነ ጭምርም ነው ሀጫሉ ለዚህም በህዝብ ዘንድ በከፍተኛ ሁኔታ ተወዳጅነትን አገኘ የኦሮሞ ልጆችን መብት ለማስጠበቅም ስል በሌሎች ጋር በጣም በሚያሳዝን ሁኔታ ባልተጠበቀ ክስተት የኦሮሞ ልጅ ሲገደል እያየሁ ዝም አልልም በማለትም ትግል ውስጥ በመግባትም እስር ቤት መግባቱም ከእስር ቆይታ በኋላ ነበር ዘፈኖችን መልቀቅን በብዛት የጀመረው ሀጫሉ ሁንዴሳ። ከዛም ስለ ግቤ በጣም በሚገርም ሁኔታ ስለ ጅማ የዘፈነው ዘፈን በብዙኖች ዘንድ ተወዳጅነትንና አድናቆትን ያተረፈ ነው። ቋንቋ ሳይገድበው ድንበር ተሻጋሪ ዘፈን የሆነው የሀጫሉ ሁንዴሳ ስራ በርካታ ኢትዮጵያኖችን ያስደመመበትም ክስተትም ነው ሀጫሉ ሁንዴሳ። ይህ ብቻ ሳይሆን ለህዝብ ለመኖር እድሜ ዘመኑን ራሱን ለህዝብ የሰጠ ነው ሀጫሉ ሁንዴሳ። ስለ ገንዘብ ምንም ቦታ የለውም አንድና የኦሮሞ ህዝብ አንገቱን ብቻ ቀና እንዲያደርግ የኢትዮጵያ ልጆች ማንም የተጨቆኑት ጭቁኑ የኢትዮጵያ ልጅን በማስመልከት አንገቱን ቀና እንዲያደርገው እንደሆነ የትግሉ ዓላማም ይህ እንደሆነ ጨመርም ነው። ታዲያስ። ለውጡ እንደመጣ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እንደመጡ ወሳኝ ሚና ከተጫወቱት በአርት ሙያ መካከል ሀጫሉ ሁንዴሳ ነው። እሳቱ የነበሩት የያደግ ባለስልጣናት ያኔ መተንፈስና መናገር በማይቻልበት አስቸጋሪ ጊዜ ሰዓት ላይ በጣም በሚገርም ሁኔታ ሚሊኒየም አዳራሽ ላይ በአደባባይ ወጥቶ ነበር የተናገረው። ወኔ ቀስቃሽ ኦሮሞ ማን እንደሆነ የኢትዮጵያ ሕዝብ ማን እንደሆነ የኢትዮጵያ ሕዝብ በአንድነትና በሕብረት የተነሳ ለት ወዮለት በማለትም እጅግ አስገራሚ መልእክት ማስተላለፉም የሚገረም ነው። ሀጫሉ ሁንዴሳ ሞትን የማይፈራ ያን ብተኮስበት እንኳን ምንም የማይመስል ድንቅና በአቋሙ ቁርጠኛ እንደሆነም ነው በርካቶቹ እየገለጹ ያሉት። ከዛም የተነሳም ነው በርካቶቹ ሀጫሉ ሁንዴሳን የሚወዱት ጠቅላይ ሚኒስትር ዶክተር አቢይ አህመድ ወደ ስልጣን ከመጡበት ጊዜ ናሳት ጀምሮም ብዙ በጣም በሚገርም ሁኔታ ስልጣን ላይ እያሉም ቢሆን ከዛ በፊትም ሀጫሉ ሁንዴሳ አቋሙ አንድ ነው። ማንም ምምጣ ማንም እሱ የኦሮሞ ህዝብ እንዳይጨቆንና እንዳይበደል እንደሆነ ጭምርም ነው። ታዲያስ አርቲስት ሀጫሉ ሁንዴሳ በጣም በሚያሳዝን ሁኔታ ባልተጠበቀ ጊዜና ሰዓት በጣም 212 ሰኔ ወራት በተለይ እጅግ አስቸጋሪና አሳዛኝ ጊዜያት ነበሩ ለኢትዮጵያ ህዝብ፣ ለኦሮሞ ልጆች በጣም ከፍተኛ መርዶ የተሰማበት እጅግ አሳዛኝና ልብ የምሰብር ታሪክ ነው ሀጫሉ ሁንዴሳ አረፈ ወይም ላይ መለስ ተሰናበተ የምለው እጅግ ከባድ ዜናና አስቸጋሪ ጊዜያት እንደነበሩ ጭምርም ነው። ከዛም የተነሳ በርካታ ወጣቶች ማለቃቸውም የምታወስ ነው። አርቲስት ሀጫሉ ሁንዴሳ ሞት ይገባዋል ወይ? ለዚህ ለሀገር ባለውለታ ምን አጠፋ ሀጫሉ ሁንዴሳ? ሀጫሉ ሁንዴሳ ኮ ፖለቲከኛ አይደለም ድምጽ ነው ለህዝብ ድምጽ ነው የሆነው፣ በማለትም ነው በርካቶቹም ሀዘናቸውን ስገልጹ የነበሩት ብቻ። የሞተበት መንገድ ውስብስብ እንደሆነና ፍትሕን በማስፈን ዙሪያ እስካሁን ድረስ ያጫሉ ነፍስ ፍትሕ እንዳላገኘችም ነው በርካቶቹም እየገለጹ ያሉት። ለዛም ነው በየአመቱ በርካታ የኦሮሞ ልጆችም የተለያዩ ኢትዮጵያኖች ላጫሉ ፍቅር ያላቸው በጣም በሚያሳዝን ሁኔታ ሀዘናቸውን በእንባ መቆጣጠር እስኪያቅታቸው በየአመት እንዳዲስ የሚያለቅሱበትና የሚዘክሩበት ዋነኛው ምክንያት አጫሉ የሚረሳ ሳይሆን የማ ረሳ በጣም የኢትዮጵያ የምንግዜም ምርጥ ልጆቿ መካከል አንዱ እንደሆነ ጭምረም ነው። ራሱን እስከ መስዋዕትነት የከፈለ ጀግናና ጀብደኛ በማለትም በርካቶቹ ገልጿል። ያሟሟቱን ሁኔታ በማስመልከት በጣም አስቸጋሪና ውስብስብ እንደነበረ ጭምረም የተባለውና ደግሞም ኋላ ወንድም እየው መጥቶ ከእስር ቆይታ በኋላ የተናገረው በጣም አሳዛኝና ያልተጠበቀ መረጃ ነው። የኋላ ኋላም ባለስልጣን ታዬ ደንደዓ ደግሞ ለመግለጽ የሄዱበት መንገድም እጅግ በርካቶችን ሲያነጋግር እንደነበረ ጭምርም የወጡት መረጃዎች ያሳያሉ። ታዲያስ የዚህ የፖለቲካ ልዩነት ይሁን ሀጫሉን ያስበላው የሚባለው ዙሪያ ላይ በጣም በሚያሳዝን ሁኔታ በርካቶችን ሲያነጋግር ነበር። ሀጫሉ እንዲሳን ለፖለቲካ መጠቀሚያ ተደረገ በማለትም ነው እስካሁን ድረስ ገዳዮቹ አልተያዙም። ገዳዮቹስ ውስጥ እነማን ናቸው በሚሉት ዙሪያ ነው በርካቶቹም እየጠሩው ያሉት እንግዲህ በዙዎች በአነሱት ቁጥር በተባለውና ሚዲያ ላይ በሰዓቱ በተነገረውና ያጫሉ ሁንዴሳ ወንድም ወንደም ከእስር ቆይታ በኋላ የተነገረው ነገር በጣም አሳዛኝና የሚያሳፍር እንደሆነ በርካቶቹ ሀሳባቸው ሲሰጡም ተስተውሏል። ያጫሉ ሁንዴሳ ነፍስ እስካሁን ድረስ ፍትህ አላገኘችም። በጣም በሚያሳዝን ሁኔታ ደም አለ ተባለውም ደም አልነበረም፣ አጫሉ ስሞት አስክሬኑን ያገኙትን መኪና ውስጥ ነው በማለትም ነው ወንድሙ የተናገረው። ደም አልነበረም አውቆ እኔን ደግሞ እስር ቤት አስገቡኝ በማለትም ይሰማልኝ ፍትህ በማለትም መደመጡ በርካቶችንም ሲያነጋግር ነበር። ይህ ታላቅ አርቲስት ህልፈት በርካቶችን በጣም በሚያሳዝን ሁኔታ ልብ እንደሰበረ ጭምርም ነው። ኢትዮጵያ በታሪኳ አንድ የህዝብ ድምፅ ትክክለኛ ለህዝብ መስዋዕትነት የከፈለ የምንጊዜም የምርጥ የቁርጥ ቀን ልጅ ቢኖር ሀጫሉ ሁንዴሳ እንደሆነ በርካቶች ይገልጹታል። ህዝብን ሲወድ ከዜማ ባሻገር ከአንገት በላይ ሳይሆን ከልቡ እንደሆነ ጭምረም ነው። በርካቶቹ የገለጹ ያሉት በተለይ ለኦሮሞ ህዝብ የዋለውና የከፈለው መስዋዕትነት የማይረሳ እንደሆነ ጭምረም ነው። ይህ ሁላ አሟሟቱ የተከፈለው ለኦሮሞ ህዝብም ለኢትዮጵያ ለተጨቆኑት አጠቃላይ ለጭቁኑ ህዝብ እንደሆነ ጭምረም ነው። በርካቶቹም የገለጹ ያሉት ሀጫሉ ሁንዴሳ ለተጨቋኞች በጣም በሚያሳዝን ሁኔታ ድምጽ ሆኖ ግን የእልፈቱ መንገድ በርካቶችን እንባ እንዳራጨ ጀምረም ነው። ሀጫሉ ሁንዴሳ የህዝብ ድምጽ እንደሆነም ነው በርካቶቹ የገለጹ ያሉት ዛሬን ቀናዋን በማስመልከት የሀጫሉ ህልፈት ቀን በማስመልከት እጅግ እስካሁን ድረስ ፍትህ ያልተገኘለት የሀጫሉ ሁንዴሳን ጥያቄ በማስመልከት በርካቶቹም ሲጠይቁም ተስተውሏል። ይህ የጀግና አርቲስትን አጠር ያለ ህይወት ታሪክና ውጣ ውረድን በማስመልከትም ነው ለእናንተ የዘንላቸው መጣ ነው። ባለቤቱ እስካሁን ድረስ በየዓመቱ በጣም በሚያሳዝን ሁኔታ ባዘን ሀጫሉን እንደምታሰብ ጭምርም ነው። ሀጫሉ ሁንዴሳ በሱስም ብዙ ፋውንዴሽኖች እየተሰየሙና የተለያዩ ስራዎችም በሀጫሉ ሁንዴሳ ስም እየተሰየሙ ናቸው። የሰው ልጅ ማንኛውም ፈተራል ይሞታል። ሀጫሉ ሁንዴሳ ግን የማይሞት ስራ ሰርቶ አልፏል በማለትም ለዘላለም ስሙ ስዘከር ይኖራል በማለትም በርካቶቹ እየገለጹ ያሉት ክብራትና ክብራን ዩቱብ አድማጮቼ፣ ዛሬ እንግዲህ በጣም በሚያሳዝን ሁኔታ የአርቲስት ሀጫሉ ታላቁ የኢትዮጵያ አርቲስት ህይወቱ ያለፈበት እጅግ አሳዛኝና መራር ቀን ነች። እች ቀን ሰኔ ወር በጣም ከባዷ ወር በጣም በሚያሳዝን ሁኔታ በተለይ ሀያ አስራ ሁለት አመተ ምህረት እየተሰማው እጅግ አሳዛኝ መርዶ ለበርካታ ኢትዮጵያኖች ነበረ። ታላቁ አርቲስት በጣም ባልተጠበቀ ጊዜና ሰዓት በማይሆን ለሱ በማይገባ በጣም በሚያሳዝን ሁኔታ ህይወቱ ያለፈበትን በማስመልከትም እጅግ አሳዛኛዋ ቀን እንደሆነች ጭምርም ነው በርካቶች እስካሁን ድረስ እየዘከሩ እንደሆነ ጭምርም ነው። ታላቁና ጀብደኛው የምን ጊዜም የኢትዮጵያ ምርጥ ልጅ ሀጫሉ ሁንዴሳን በማስመልከትም ነው ለእናንተ ይዘንላችሁ ምጣ ነው። ሚኪታቡርንፎን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።